ጀግና ወንድ ማለት እንደዚህ ልክ እንደ አላዛር ማለት ነው። እውነት በጣም ነው የገረመኝ፣ ትላንትና ማለት ነው። በዚሁ አጋጣሚ አላዛርነትን ስዬ እንኳን ደስ አላቸው፣ እንኳን ለዚህ ቀን አበቃችሁ። በቅርብ ደግሞ ሰርጋችሁ በቃ ደስ የሚል ቀን ነው። ምን መኝላችሁ፣ የአማራ ህይወት መኝላችሁ። በዚሁ አጋጣሚ እውነት በጣም ነው የተደመምኩበት በአላዛር ማለት ነው። በጣም በጣም ምክንያቱም በቃ አንድ ሰው መፈቃቀር መፈታተን የሆነ ነገር እሷ ልወቃት እኔ ልወቃት የሚባል ነገር የለም። እንደምታውቁ አላዛር እና ትንስዬ ከተገናኙ በጣም ጥቂት ወራቶች ወይም ትንሽ ጊዜ ናቸው። ግን በዛ አጋጣሚ በቃ ውሳኔ የሆነ ነገር ስለወሰነ በጣም ደስ ብሎኛል ማለት ነው። ትንስዬ የኔ ውድ የእኔ እህት የእኔ ቅመም እውነት የምትናገራቸው ነገሮች ደግሞ ደስ ሲለኝ ማለት ነው። እኔ ከሁሉም ንግግሯ በቃ ንግግሮቿ ከአንደበቷ የሚወጡት ነገር በጣም ነው ደስ የሚለኝ እውነት የመናገር ማለት ነው። እና በጣም ደስ ትላላችሁ። በዚሁ አጋጣሚ ያው አንዳንድ ሰው እኮ አይጠፋም። ትናንትና ኮሜንት እያየሁ ነበረ። ገና ሳይጠናኑ ሳያያት ምናምን እያላቸው ነበር። የሰው ልጅ ዋናው ልቦና ነው። ልቦናችሁን ካሳመናችሁት ማለት ነው፣ እናንተ ትክክለኛ መንገድ ከያዛችሁ፣ እናንተ መልካም ከሆናችሁ፣ ለእናንተ መልካም ይሆንላችኋል ሁሉም ነገር ማለት ነው። አላዛር ደግሞ እንደምታዩት ከልጅነት ጀምሮ ነው እኔ ማየው ማለት ነው። የሆነ መንገድ ላይ ምናምን ሻይ ሲጠጣ ምናምን፣ የዛን ጊዜ ነው መከታተለው። እና በጣም መልካም ጠንካራ ጎበዝ ልጅ ነው። አላይ ጨምርለት። በዚሁ አጋጣሚ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦች ሰላም ሰላም ብያለው ብያላችሁበት ሰላማችሁ ብዙ ዝተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ሰብስክራይብ አድርጉ። ሰብስክራይብ አይከፈልበትም። ለምትሰጡኝ ነገር ለምታበረታቱኝ ከልብ አመሰግናለሁ ውድ የሀገሬ ልጆች። እና በዚሁ አጋጣሚ ከትላንትና ወዳ በተለቀቀው ነጺ በተለቀቀችው ቪዲዮ ምን ነበር የሚለው ኮሜንቱ ሁሉ ማለት ነው አብርሽ የእጅህን ታገኘዋለህ አብርሽ ዋጋህን ታገኘዋለህ አብርሽ የእጅህን በቃ በተለያየ ከተ ታቃላችሁ በእግዚአብሔር አለ እንደዚህ በልህ እያላችሁ ነበር የምትሳደቡት ማለት ነው አብርሽ በዚሁ አጋጣሚ አብርሽና ሩታ ለምንድ ነው የእጃቸውን የሚያገኙት እነዚህ ልጆች እኮ ሰው እያሰሩ ሰው እየለወጡ ነው ማለት ነው እና ዛሬ የመጣሁበት ምክንያት ምንድ ነው ምትሉ ትንሽዬ ከዚህ በፊት አብርሽ ኢንተርቪውስ ያደርጋት ምን ነበረች

ምን ነበረ ስትል የነበረ ዛሬስ በምን ላይ ናት? እስቲ እናንተ ራሱ አስባችሁታል። በቃ አብር ሽነሮታ ለዚህ ነገር ነው፣ የራሳቸውን ህይወት ትተው የራሳቸውን ትዳር ትተው እንደዚህ ዝቅ የሚለው ለሰው ዝቅ ብለው የሚሰሩት ማለት ነው። እና እውነቴን ነው የምላችሁት ትላንትና ኢንተርቪው የተደረገውን ገብቼ አይቼ ወይ የዛኔም ባና የትላንትና ደስታ ስታዩት፣ ምክንያቱም ይሄ ትንስዬ የፈለገን ብሰራ ካላዛርም ጋር ብትሆን ካላዛርም ጋር ብትጣመር ምክንያቱም ምክንያቱም ማነው፣ መጀመሪያስ ይሄንን ነገር ለማድረግ የማን ውሳኔ ነው? የአብርሽና የሩታ እውነት ማይከዳ ነገር ማለት ነው። አብርሽና ሩታ በነገራችን ላይ በጣም ብዙ ታሪክ ሰርተዋል። ግን ታሪክ ከሰሩት ሁሉ አንድ ሰው ወጥቶ አንድ ቀን ሚዲያ ላይ አብርሽና ሩታ እንደዚህ እኮ ሰሩ የሚል እንኳን ወዳጅ የላቸውም ለምን እንደሆነ አላቅም፣ እኔ እንጃ። ክፉ ነገር እንደዛ እስከሚወራባቸውም ድረስ ለአብርሽና ለሩታ ደግ የሰሩት ነገር እንኳን አንድ ቀን ወጥቶ እረ ልጆች ተዋቸው። ትልልቅ ዩቱበሮች፣ እኛ በአቅማችን የምንወዳቸው የምናደንቃቸው አድናቂዎች ነው እንጂ ትልልቅ ዩቱበር ወቶ አብርሽን ለምን ይነካ? ሩታ ለምን ትነካለች? ምን አረገች? በቃ ከሰው የተለየ ነገር ምንፈጠሩ ብሎ አንድ ቀን ወቶ የሚናገርላቸው የለም። እውነት ነው የምላቸው። ብቻ የሚሮጠው ሰው በቃ ሩታ ትንሽ ነገር ጥፋት ከተገኘ በዛ ጥፋቱ ደግሞ እጥፍ ድርባ አድርጋችሁ ነው የምትሳደቡት። ላፍርሽም ደግሞ እንደዛው ማለት ነው። እና ትንስዬ በጣም ነው የገረመኝ። ትላንትና እያለቀሰች እቺ ልጅ አሁን ከአሁን ወዲህ በጣም እኔ እንጃ የእሷ ታሪክ እንዳለ ማብረሽ በትልቅ መጽሀፍ እንዲጻፍ ነው የምፈልገው እንዳለ እኔም ደግሞ የእሷን ታሪክ ለማየት ብቻ ሁላችንም ያስቀምጠን ነገ ደግሞ ትዳሯን ይዛ ልጅ ወልዳ በቃ ከልጆቿ ሳያት እኔ የዛን ሰዓት ምን እንደሚሰማኝ ስሜት አላውቅም እናቷን እኔ እንጃ አሁን እናቷ በምን በምንቶ እንደ ድሮ ትሆን ተለውጣ ትሆን? እናንተ ምን ታስባላችሁ? እኔ ግን ሙሉ በሙሉ ተለውጣ ሙሉ በሙሉ ደስተኛ ሆና፣ እንጃ ምን እንደምትላት አላቅም። እራሱ ሳስበው እናትዮ እንደዚህ ሆና ትላንትና፣ ተንበርክኮ እንደዚህ ቀለበት ያረግላት እሺ፣ እሷ ደግሞ አላማ ይዛ እሺ ብላ ስትቀበል፣ ይህንን ነገር ወይም ቪዲዮ የምታይ ከሆነ ወይም ደግሞ ደውላ ስትነግራት ምን ትሆን? ምን ትናገር ይሆን? እውነት፣ ይሄ ደስታ የማን ነው? የአብርሽና የሩታ ነው። እውነት አብርሽና ሮታ ነግም ዛሬ ክፉ ነገር እንዳይነካቸው። እኔ እንደኔ ማለት ነው። ስለ መወዳቸውም አይደለም እኔ ጠንካራ ሰው በጣም ደስ ይለኛል። ሰርቶ ሰውን የሚለውጥ ሰው ደስ ይለኛል። እውነት ነው የምላቸው። እና አብረሽና ሩታ በዚህ ልክ ስድብም አይገባቸውም፣ ክፋትም አይገባቸውም ማለት ነው። ብዙዋችሁ ሰሞኑ ደግሞ የሚወራ ወሬ ብታቆሙ በጣም ደስ ይለኛል። ስጦታ አርገን ከልጇን እንገላታለን የምትሉ ልጆች አላችሁ። ለምን በዚህ እኛ ጨካኝነት ማን ያስለመደን? እስቲ አንድ እህት ብትሆን የእናንተ እህት ብትሆን፣ ከልብ ሰው ምን አይነት ድንጋይና ጨካኝ እንደሆነ እኔ ትላንትና ነው የተረዳሁት። እና ምን አይነት ሰው ቢሆነው ለእህታችሁ በቀሩ ተማለት እኮ ሚዲያ ላይም ብናቃት እህታችን ናት። እንደውም እህታችናት በአንድ ሰው ለህቱ እንዴት አርጎ እርጉዞ ነው እንዴት አርጎ ከስጦታ እንሰጣታለን ይላል። በጣም የሚገርም እውነት የሚያሳፍር ንግግር ነው። በእኛ ዘመን ምን አይነት ዘመን እንደሆነ አላቅም። በምን አይነት ጊዜ እንዳለን አላቅም። ወይ ምን አለ የድሮ ጊዜ ተመልሶ ቢመጣ፣ እውነት የእናት የአባቶቻችን ፍቅር የነበረበት ጊዜ። በቃ አሁን በአሁን ዘመን ሁሉም ነገር፣ የምታዩት ነገር በቃ የሚያስጠላ የሚደብር ንግግር። መያምር እንዴ አንድ እህት በወንድሟ የምትጨክን፣ እናት በልጅዋ ዋ የምትጨክን እኔ እንጃ አላቅም። መጨረሻችን ብቻ አላህ እኛ ሁላችንም በጣም እኔ እንጃ ወንጀላችንም ስለበዛ ነው መሰለኝ፣ እንደዚህ የምንሆነው እንደዚህ የምንባለው ማለት ነው። እና በዚሁ አጋጣሚ እውነቴ ነው የምላቸው ሁሉም መልካምነት ለራስ ነው። ምክንያቱም ጥሩም ነገር ስትናገሩ ከቀኝ እጃችሁ ነው የሚሆነው፣ መጥፎም ነገር ስትናገሩ ከግራ እጃችሁ ነው የሚሆነው። የሚባለው ትክክል አባባ ነው ማለት ነው። እና አብርሽና ሩታ በጣም እኔ እንጃ ይለያሉ ምን ብዬ እንደምናገር አላቅም ብቻ ትላንትና የትንሶ ቪዲዮ በጣም ስሜታዊ ያድርጎኛል። በጣም ደስ ብሎኛል። እና በቃ አንዳንድ ያላ ለምንድን ነው አልኩኝ ማታ እውነት ቤተሰቦች ይቆጭ ብዬ ማለት ነው። ግን ለምንድን ነው አብረሽና ሮታ እንደዚህ ፈተና የበዛባቸው? ፈተናቸውም እንኳን ቢበዛ እንኳን እነሱ ያልፍበታል። ግን አንድ ቀን ለምንድን ነው ሰው እንኳን መልካም ናቸው ብሎ ተረቱ ስራ ነው የሚሰሩት፣ እስቲ ይስሩ፣ ተው ይለወጡ ብሎ የሚል ሰው የለም ብዬ በጣም ነው ያዘንኩት። እውነት ለመናገር ማለት ነው። ብቻ ምንም አይደለም። አብርሽና ሮታ ያድጋሉ፣ ይሰራሉ። መጨረሻቸውም ደግሞ እውነቴ ነው ምላችሁ፣ ያማረ የሰመረ ትዳር፣ በቃ ምንም ነገር የሌለበት እንዲሆን እኔ ምኞቴ ነው ማለት ነው ያው ሰውን ያሳድጉ አያሳድጉም አለለም ብቻ ትንሽ የሚከፋኝና የሚደብረኝ ነገር ሲሆን አወሩ ታርጉ ስለሆነች ነው እንጂ ምፈራው ሌላ ነገር ስራ እንደሆነ ሙሉ በሙሉ አብርሽና ሩታ ምን አክል እንደሚወደዱ ምን አክል እንደሚፈቀሩ ምን አይነት ቦታ እንዳላቸው እኔ በደንብ ነው ማቀም ማለት ነው በላያቸው ነበረ የሚቆጨኝ የሚጸጸተኝ ምክንያቱም አንድ ነገር ሳታዩት የሰው ማንነትን በቃ ምን እንዳለው ከዚህም በፊት እኔም ነበርኩ ም አንደኛ ነበርኩኝ፣ አብርሽን ለመስደብ ሩታን ለመናገር ማለት ነው። ነገር ግን አሁን እኔ እንጃ አብርሽና ሩታ ፍቅር ያለያዛቸው ሚዲያ ላይ የምትሉ ስላላያቸው ነው። ብታዩና እውነቱ ነገር ብሰሙ በጣም እናንተ ለራሳችሁ የምትገረሙ ሰዎች ትኖራላችሁ። እና ይሄን መስ ነበር